ፖላንድ አሁን ከአብዛኛው ዩሮፓ ሀገር ላይ አንደኛ ነች ደረጃ ላይ ነው ያለችው። ጥቁር አይቶ የማያውቅ ሰው ሊያጋጥማችሁ ምናምን ይችላል። ኢትዮጵያ ዶርም ውስጥ ያው ስቶቪዘን ከገባን ፕሮክተር ማጀራታችን እና የሚለን። ደሞዝ ሲባል በጣም ብዙ ቫሪያንስ አለው ማለት አንድ ሰው የፕሮፌሽናል ሲሰራ ሲሰራ ወይም ደግሞ ፋክተሪ ላይ ስራ ሲሰራ የተለያየ አይነት ደሞዝ ነው የሚከፈለው። ተማሪ ስትሆኑ ስቱደንት ፐርሚት በስቱደንት ፐርሚት ወይም ደግሞ ተማሪ ስለሆናችሁ ማመልከት ትችላላችሁ። ፖላንድ ላይ ለመኖር እኔ መጥፎ ነው ብዬ የማስበው አንዱ ነገር ቋንቋ ነው። በጣም ላይክ ለኔ አስቸግሮኝ ነበር። እኔ አድቫንቴጁ ወይም ደግሞ ጥሩ ነገሩ ደግሞ ፖላንድ ላይ ስትኖሩ አንድ ከምንም ነገር በላይ በጣም ሴፍ ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁልኝ ዳዊት ነኝ። ዛሬም በሌላ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ ስለ ፖላንድ በተደጋጋሚ የምጠየቃቸውን ጥያቄ የምመልስላችሁ ይሆናል። ሰብስክራይብ በማድረግ የደውል ምልክቱን በመጫን ሁል ጊዜ ቪዲዮ በመለቅበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ የመጀመሪያው ጥያቄ ዌን ዲድ ዩ ጎ ቱ ፖላንድ አንድ ሃው ነው የሚለው እኔ ወደ ፖላንድ የመጣሁት ከሶስት ዓመት ከመናምን በፊት ነው እና የመጣሁት ደግሞ ናቫ በሚባል የስኮላርሺፕ ፕሮግራም ነው ዋይ ፖላንድ ይሄ ፖላንድ ላይ ኢትዮጵያም ያሉ ሰዎች ወይም ደግሞ እዚህ አገር ያሉ ሰዎች በጣም የሚጠይቁ ጥያቄ ነው። እንደውም ፖሊሽ ሰዎች ስታገኙ መንገድ ላይ ምናምን፣ ኦር በሆነ አጋጣሚ ከፖሊሽ ሰዎች ጋር ስትተዋወቁ ለመጀመሪያ የሚጠይቋቸው ጥያቄ ዋይ ፖላንድ ነው እና ይህን ጥያቄ ለመመለስ ሆነን ለመናገር እኔ ፖላንድ የመጣሁት የሆነ ስፔሻል ፕሪፈረንስ ኖሮኝ ወይ ፖላንድ ለመምጣት ፈልጌ ሳይሆን እንደ አጋጣሚ ስኮላርሺፕ ስለደረሰኝ ነው ፖላንድ የመጣሁት ነው። ስፔሻል ፕሪፈረንስ የፖላንድ ቪዛ ለማግኘት ወይም ደግሞ የስኩል ፕሮሰስ ለማድረግ ከባድ ነበር ይላል። እኔ የመጣሁት በናቫ ስኮላርሺፕ ነው። ናቫ ስኮላርሺፕ ማለት የፖላንድ ገቨርንመንት ለተለያዩ አገር ተማሪዎች የሚሰጠው የስኮላርሺፕ ፕሮግራም ነው። በሱ ተጠቃሚ ሆኜ ነው ወደዚህ የመጣሁት። ስኮላርሺፕ ተማሪ ከሆናችሁ ወይም ደግሞ ስኮላርሺፕ ከደረሳችሁ ኢምባሲው በራሱ አፖይንትመንት ስለሚሰጥ አፖይንትመንት ማግኘት ወይም ደግሞ የስኩል ፕሮሰሱ ያን ያህል ከባድ አልነበረም ለኔ። ነገር ግን አብዛኛው ተማሪ ወደዚህ ሀገር የሚመጣው ከፍሎ ነው። ምክንያቱም ደግሞ ናቫ በአመት ውስጥ ከ20 23 25 ሰው ምናምን የሚሆን ነው ለኢትዮጵያውያኖች ስኮላርሺፕ የሚሰጠው። ከፍላችሁ ስትመጡ ግን እዚህ ኤቢት ቻሌንጅድ ነው የሚሆነው፣ በተለይ ደግሞ ኤምባሲ አፖይንትመንት ማግኘት፣ አፖይንትመንት ካገኛችሁ በኋላ ቪዛ በተለያዩ ምክንያቶች ሪጀክት ልትደረጉ ስለምትችሉ እሱ ኤቢት ቻሌንጅድ ነው። አፓርት ፍሮም ዳት ግን እኔ እንዳልኩት በናቫ ስትመጡ ቀላል ነው። ሰው ለእኔ በጣም ቀላል ነበረ። ፖላንድ ስትመጣ የመጀመሪያ ሪያክሽንህ ምንድን ነበረ? አ ይሄ በእውነት በጣም በቃ ላይክ ፖላንድ ለመጀመሪያ ጊዜ ስመጣ ዋርሳው ነበር ያረፍኩትና ልክ ከኤርፖርት እንደወረድኩኝ ቀጥታ ባስ ነበረ ከባስ ወደ ትሬን ስቴሽን ሄድኩኝ። ኢትዋስ ላይክ አየር መንገዱ ጋር ባስ አለ አውቶማቲካሊ ወደ ባስ ስቴሽን ሄድኩኝ። ከዛ ክራኮቭ የሚባል ከተማ ስለነበር ነው ሄደው እዛም ትራም ላይክ ትሬን ወደ ክራኮቭ የሚሄድ ትሬን ቆረጥኩኝ በጣም እንትን ነበረ ላይክ በቀን ውስጥ ሁለቴ ሶስቴ አራቴ በላይ ወደ ከአንዱ ከተማ ወደ ሌላ ከተማ የሚሄድ ፍሬን ስላለ በቀላሉ ነበር ያገኘሁት። ከዛ ክራኮቭም ስገባው እንደዛው። ሶ ይሄ ትራንስፖርቴሽን ሲስተማቸው እና ኤቭሪቲንግ ሴንትራላይዝድ መሆኑ በጣም አስደምሞኝ ነበር፣ እና አገሬ ራሱ ይሄ ነገር ቢኖር ብዬ በጣም ተመኝቼ ነበር። ሶ ይሄ ነው በጣም ያስደመመኝ ነገር። ካልቸራል ሾክ ወይም ደግሞ በጣም ያስገረመ የካልቸር ልዩነት ፖላንድ ላይ ያለ ምንድን ነው? እውነት ለመናገር ይሄ በጣም ላይክ እዚህ ስመጣ በጣም ታፍ የሆነው ወይም ደግሞ እዚህ ስመጣ በጣም በጣም ያስገረመኝ ነገር መጀመሪያ ሰው እንዳለ በጣም ኩስትር ያለ ነው። ፈገግታ የሚባል ነገር የለባቸውም። ኤቭሪዋን ላይክ ኩስትር ብሎ ምናምን የሚሄድ ሰው ነው ላይክ መንገድ ላይ ምናምን አንዱን ሀይ ብትሉት ምን ፈለክ ምናምን ብሎ ሁላ ሊጠይቃችሁ ይችላል። ከዛ ውጭ ሌላ በጣም በሚያስገርም ሁኔታ ኤቭሪዋን ያጨሳል። ላይክ በጣም በቃ ሰርፕራይዚንግሊ በምትሄዱበት ጊዜ አንድ ሰው ከ18 ዓመት በላይ ከሆነ ወንድ የለም ሴት የለም አሮጊት የለም፣ ኤቭሪዋን በቃ ያጨሳል ላይክ በሚያስገርም ሁኔታ እና ይሄ በጣም ያስገረመኝ ነገር ነው። ፖላንድ ላይ ስኩል ላይፍ ወይም ደግሞ ዩኒቨርሲቲ ኤክስፒሪየንስ እንዴት ነበረ? ፖላንድ ላይ የትምህርት ኤክስፒሪየንሱ ኢን ጀነራል ደስ የሚል ነገር ነበረ። ሶ በሶስት ልክፈለው ትምህርት ልዩነቱን ኢትዮጵያ ላይ እና እዚህ ያለው፣ አንድ የትምህርት ስርዓቱ፣ ሌላኛው አስተማሪው እና ደግሞ ተማሪዎች ብዬ ሊያዘው። የትምህርት ስርዓቱ እዚህ የሆነ ሀርድ ልይ አይደለም ማለት። አሁን ኢትዮጵያ ላይ ካያችሁት በሀርድ እንማራለን በጣም ስግጥ ብለን ግሪድ ሀይ ለማምጣት ነው የምንፈልገው። ፈተናው በጣም ከባድ ነው እና ኤቢት ቻሌንጀር ነው ትምህርት። ፖላንድ ሀገር ግን እንደዛ አይደለም ሞር በሀርድ መማር ሳይሆን ስኪሎችን ጋዘር ማድረግ ሶ፣ ከፈተና በላይ ፕሮጀክቶች ይከብዳሉ ምናምን ያ እንትን ነው። ሌላ አስተማሪዎች እዚህ አሁን ለምሳሌ እኔ ማስተርስ በመማርበት ጊዜ አብዛኛው ፕሮፌሰሮች ናቸው። በጣም ዓለም ላይ የታወቁ ትላልቅ ፕሮፌሰሮች፣ በሙያው በጣም ኤክስፐርቲዝ የሆኑ አስተማሪዎች ነው ያሉት። ሶ ኢትዮጵያ ላይ ደግሞ ያው እንደምታውቁት አንድ ሰው ከዩኒቨርሲቲ ግራጁዌት አድርጎ እዛው ባችለር አስተማሪ ሊሆን ይችላል። ሶ እሱ ዲፍረንስ አለው። ከዛ ውጪ ትምህርት ቤት ደስ የሚል ነገር ነው እዚህ ፣ ምክንያቱም እኔ ሐዋሳ ዩኒቨርሲቲ ስማርና እዚህ ብሮስላቭ ዩኒቨርሲቲ ዲፍረንሱ በጣም ቢግ ነው። እዛ ኢት ወዝ ላይክ ቻሌንጅ በጣም ቻሌንጅድ ነበረ። ከዛ ውጪ ሌላኛው ደግሞ ስለ ዶርም ስናወራ ኢትዮጵያ ለስድስት ነበር ዶርሚተሪ፣ እዚህ ሜይ ቢ ለሁለት ሰው ምናምን የሚሆነው ማክሲመም። ከዛ ውጭ ምግብ ምናምን አብዛኛዎቹ ዶርሚተሪዎች የራሳቸው የሆነ ኪችን ምናምን ይኖረዋል። ሶ ተማሪ ሁሉም ሰው ሁክ አድርጎ ምናምን ነው የሚበላው። ኢትዮጵያ ዶርም ውስጥ ያው ስቶቪዘን ከገባን ፕሮክተር ማጅራታችን። ሶ ያ ዲፍረንስ አለ። በቃ ይሄንን ነው ማለት የሚችለው። ምን አይነት ቋንቋ ነው የሚናገሩት? እንግሊዘኛ ይናገራሉ ወይ? ከዛ ውጭ ደግሞ ፖሊሽ ቋንቋ ለመልመድ ቀላል ነው ከባድ ነው ነው የሚለው ይሄንን ለመመለስ አብዛኛው በሚባል ደረጃ በተለይ ትላልቆቹ ሾፕስ ብትሄዱ እና የተለያዩ ቦታ ብትሄዱ የሚናገሩት ፖሊሽ ነው። ግን ዩኒቨርሲቲ ላይ ያሉ ከኛ እኩል ያሉ ያንጎቹ ደግሞ እንግሊሽ መናገር ይችላሉ። ግን ደግሞ ትንሽ ከሞከራችሁ፣ ከተፍጨረጨራችሁ በፖሊሽ የሆነ ነገር ለመናገር ከሞከራችሁ እነሱም በእንግሊሽ የሚችሉትን አውጥተው ለመናገር ይሞክራሉ። እናንተ ካልሞከራችሁ ግን በጭራሽ በእንግሊሽ ሪስፖንድ አያደርጉም። ምክንያቱም እነሱም እንትን ይላሉ ፊር ያለባቸው መሰለኝ ላይክ መሳሳትን ምናምን ስለሚፈሩ እናንተ በፖሊሽ ከተሳሳታችሁ እነሱን በእንግሊሽ ቢሳሳቱ ችግር ስለሌለው ይመልሱላችኋል። ፖሊሽን ቋንቋ ከባድ ነው ወይ ቀላል ነው ወይ አንተስ ቋንቋ ትችላለህ ወይ ለሚለው እኔ ቋንቋ አልችልም፣ ማለቴ የተወሰነ ነገር እሞክራለሁ፣ በጣም ቤዚክ የሚባለው ነገር። ቋንቋው ኢንጀነራል ከባድ ነው፣ ቀላል የምንለው ቋንቋ አይደለም የፖሊሽ ቋንቋ ምክንያቱም አለም ላይ አሉ ከሚባሉ ከባድ ቋንቋዎች መካከል አንዱ ነው ግን ዲዲኬሽን ደግሞ ይፈልጋል። አብዛኛው ኢትዮጵያውያን እዚህ ፖላንድ ላይ ያለው ሰው አይችለውም ቋንቋውን። የማይችልበት ምክንያት ደግሞ ዛሬ ነገ ሄዳለው እዚህ አልቆይም የሚል ሜንታሊቲ አብዛኛው ሰው ስላለው እኔንም ጨምሮ። እኔ አሁን ለምሳሌ ዛሬ ነገ ሄዳለው እያልኩኝ ሶስት ዓመት ከምናምን እዚህ ነኝ። ሰው ያልቻልኩት በራሴ ድክመት ምክንያት ነው። ትንሽ ብጥር ኖሮ አሁን ከምችለው በጣም የተሻለ መቻል እችል ነበር፣ ግን ቋንቋው ደግሞ በራሱ ከባድ ነው፣ ቀላል ቋንቋ አይደለም። ፖላንድ ለጥቁር ሰዎች ለመኖር ከባድ ናት ወይ ይላል። ሲያስከተር ይሄን ጥያቄ መመለስ ኤቢት ከባድ ነው። ምክንያቱም አስ አንድ ፖላንድ ሀገር አሁን ለምሳሌ ከሌሎች ዩሮፒያን ሀገር አንጻር ስናወዳድረው እዚህ ብዙ ኢሚግራንት የለም። አሁን ላይ ነው ከሌላ ሀገር ከአውሮፓ የሚሆን ከአፍሪካ የሚሆን ከሚድል ኢስት የሚሆን ወደ ፖላንድ ሰው መምጣት የጀመረው አሁን ነው። ምክንያቱም ማደግ በጣም ማደግ የጀመሩት አሁን ስለሆነ ማለት ለምሳሌ ከሌሎች ሀገር ጋር ብናወዳድረው አሜሪካ ወይም ደግሞ እዚህ ዩኬ ወይም ጀርመን አይ ዶንት ኖ ፍራንስ የተለያዩ ዩሮፓ ሀገር ላይ ብትሄዱ ብዙ ኢሚግራንት ስላለ ኦረዲ ሰው ተላምዷል። ካልቸራል ዲስትሪቢዩሽኑ ብዙ ነው። በዛ ምክንያት ኦረዲ ኦድ ነገር ላታዩ ትችላላችሁ። አሁን ፖላንድ ላይ ለምሳሌ ወደ ገጠር አካባቢ ብትሄዱ ምናምን ጥቁር አይቶ ማያውቅ ሰው ሊያጋጥማችሁ ምናምን ይችላል። ሶ እንደሱ እንደሱ አይነት ቦታ የሆነ ነገር ላይክ ሊያዩዋችሁ፣ ጩክ ብለው ሊያዩዋችሁ ምናምን ይችላል። ይሄ ማለት ያው ይገፋችኋል፣ ጥቁር ስለሆነ ያንቋሸሿችኋል ምናምን ማለት ሳይሆን ኢትስ ጀስት የሆነ ሰርፕራይዝ ነው። አሁን ለምሳሌ ኢትዮጵያ ላይ አንድ ነጭ ምናምን ስታዩ ምናምን ድሮ ላይ ኢትዮጵያ ላይ ነጭ ምናምን ገጠር ላይ ምናምን ስትሄድ ፈረንጅ ፈረንጅ እያሉ እንደ መከተል አይነት ነገር ማለት ነው። አፓርት ፍሮም ዳት ግን ኤቭሪቲንግ ኢዝ ፋይን። በተለይ ደግሞ ቋንቋቸውን ኤቢት የምትሞክሩ ከሆነ እንደ ማንኛውም ፖሊሽ መኖር ትችላላችሁ። የመጀመሪያ ስራህን እንዴት አገኘህ ይላል። ይህን ጥያቄ ከመመለሴ በፊት በመጀመሪያ ስለ ባክግራውንድ የተወሰነ ልንገራችሁ። ኢትዮጵያ ላይ ኤሌክትሪካል ኤንድ ኮምፒተር ኢንጂነሪንግ ነበር የተማርኩት። እዚህ ደግሞ ከመጣሁ በኋላ ቪሮስላፍ ፖሊቴክኒካ ዩኒቨርሲቲ ኢምበድድ ሮቦቲክስ ነበር ማስተርስን የተማርኩት። እኔ ማስተርስ በምማርበት ጊዜ የስኮላርሺፕ ተማሪ ስለነበርኩ እና ፖኬት መኒ ስለነበረኝ ምንም አይነት ስራ አልሰራም ነበረ። ሶ ፉል ታይም ስቱደንት ነበርኩኝ በዛ ሰዓት አክቹዋሊ። የተለያዩ ትሬኒንጎችን ውስድ ነበረ የመጀመሪያ ስራዬን ለማግኘት እንዲያመቻቸኝ፣ ኮዲንግ ፕራክቲስ አድርግ ነበረ። ብዙ ብዙ ነገሮችን እሞክር ነበረ። ከዛ ግን ስራ ያገኘሁት ሪክሪተር ሊንክድን ላይ ኮንታክት አድርጎኝ ነው። ሉክሶፍት የሚባል ካምፓኒ ነበረ ኮንሰልታንት ድርጅት ነው እና የሚሰሩት ደግሞ ለቤም ደብሊው ነው። ከኔ ባክግራውንድ ጋር ማች ስለሚያደርግ ሊንክዲን ላይ ሪክሪተር ኮንታክት አድርጋይ ነው ስራ ያገኘሁት። አሁን የት ነው የምትሰራው? ይላል አሁን ላይ የምሰራው ዴል ነው። ዴል ላስት የር ጃንዋሪ ላይ ነበር የጀመርኩት። ኦልሞስት አመት ከአራት ወር ምናምን በላይ ነው ዴል እየሰራ ያለሁት። ሉክሶፍት እየነበርኩ ጁኒየር ሶፍትዌር ዲቨሎፐር ነበርኩ። ሶ ከዛ በስድስት ወር ውስጥ ነው ይሄን ፖዚሽን ድጋሚ ያገኘሁት። አሁን ደግሞ ሚድ ሌቭል ሶፍትዌር ኢንጂነር ነኝ። የምሰራበት ፕሮግራሚንግ ላንጉጅ ደግሞ ጎላንግ ይባላል። ደሞዝ እና ወርኪንግ ካልቸር እንዴት ነው ፖላንድ ላይ? ይሄ ላይክ አሁን ደሞዝ ሲባል በጣም ብዙ ቫሪያንስ አለው ማለት አንድ ሰው የፕሮፌሽናል ሲሰራ ሲሰራ ወይም ደግሞ ፋክተሪ ላይ ስራ ሲሰራ የተለያየ አይነት ደሞዝ ነው የሚከፈለው። አሁን ለምሳሌ ስለ ሚኒመም ዌጅ እናውራ ቢባል አሁን ላይ ፖላንድ ላይ ሚኒመም ዌጅ የሚባለው በሰዓት 29 ዝሎቲ ነው። ይህም እንደውም ከኢሮፕ ላይ ካሉ አገራት አሁን ትልቁ ነው። በብር አይደለም ትልቁ ነው ስላችሁ፣ ግን ላይክ ገንዘብ ከሚያስፈልገው ኤክስፔንስ አንጻር የምታገኙት ብር ኮንሲደር ሲደረግ አሁን ለምሳሌ ጀርመን ብትሄዱ በሰዓት ከዚህ የበለጠ ብር ይከፈላል፣ ግን ከላይፍ ኤክስፔንስ አንጻር ኮንሲደር ሲደረግ ከገቢና ወጪ ማለት ነው እሱ ኮንሲደር ሲደረግ ፖላንድ አሁን ከአብዛኛው ዩሮፕ ሀገር ላይ አንደኛ ነች ደረጃ ላይ ነው ያለችው። ከዛ ውጪ ስለ ፕሮፌሽናል ስራ ስናወራ አሁን ለምሳሌ አንድ ሰው ፕሮፌሽናል ስራ አገኘ ቢባል ሚኒመም በዚህ ሰዓት ሰባት ሺ አምስት ሺ ስምንት ሺ ዝሎቲ ድረስ ያገኛል። ከፍ ሲል ደግሞ ሀያም ሰላሳም ሺ ዝሎቲ ድረስ ፐወር ሜክ የሚያደረጉ ሰዎች አሉ። ስለ እኔ ሳላሪ ደሞ ስናወራ ያው እንግዲህ እስካሁን ሰላሳ ሺህ ዝሎቲ በወር ስላልደረስኩ ነው ዩቲዩብ እየሰራ ያለት በደንብ ሼር አድርጉት፣ እንግዲህ ገበያችን እንዲጨምር ማለት ነው። ግን ስለ ዘርፍ ስናወራ ለምሳሌ እኔ የምሰራው አይቲ ዘርፍ ላይ ነው። ኮምፔሪንግ ቱ ሌላው ለምሳሌ ሌሎች ሮሎች አካውንታንት ሆን አይ ነው ሌላ የሶሻል ሮሎች ወይም ደግሞ ኢንጂነሪንግ ሮሎች ኮንሲደር ስናደረገው አይቲ ሮል ጥሩ ክፍያ አለው። እና ደግሞ በጣም ግራጁዋሊ ኢንክሪዝ ማድረግ የሚቻልበት ኦፖርቹኒቲ እኔ ለምሳሌ ሉክሶፍት ሰራ ከነበረበት ወደ ዴል ሺፍት ተሳረግ ሳላሪ ሞርዛን ደብል ኢንክሪዝ አድርጎልኛል። ሶ በጣም ግራጁዋል በሆነው ወይ ማደግ የሚቻልበት ኦፖርቹኒቲ አለ ማለት ነው። ሌላኛው እዚህ ጥያቄ ላይ የተነሳው ወርኪንግ ካልቸር ነው። ሶ ስለ ወርኪንግ ካልቸር ስናነሳ ኢትዮጵያና እዚህ ላይ ያው ብዙ ዲፍረንስ አለ። እዚህ ለምሳሌ ማናጀር እና ኤምፕሎይ መሀል ያለው ሪሌሽንሺፕ በጣም ላይክ ክሎዝ አፕ የሆነና ማናጀር ከመቆጣጠር በላይ ለምሳሌ ስለ ኢምፕሎይው ፐርሰናል ግሮዝ የሚያይበት ከዛ ደግሞ ለምሳሌ ድርጅቶች ላይ ገብታችሁ አንድ ሰው ራሱን በየጊዜው እያስተማረ የሚያሳድግበት ኦፖርቹኒቲዎች አሉ። ከማናጀሮች ጋር ዋንዋን የሆኑ ሚቲንጎች አሉ እና ላይክ ብዙ በጣም ብዙ ዲፍረንስ አለው ወርክ ካልቸር። ከዛ ውጭ ለምሳሌ ገቨርንመንት ኦፊስ ብንሄድ ኢትዮጵያ እና ዚህ፣ ስጀስ በጣም ዲፍረንስ አለው። ኢትዮጵያ ላይ ብትሄዱ እንደምታውቁት ነው። እዚህ ግን ለምሳሌ የሆነ ኦፊስ ብትሄዱ ሰዓታችሁን ጠብቃችሁ ሄዳችሁ ሰዓታችሁን ጠብቃችሁ ተስተናግዳችሁ ትወጣላችሁ። ሶ ወርክ ካልቸራቸው በጣም በቃ የሚገርም ነው እና ኢትዮጵያ ላይ እንደውም በጣም ማሳደግ አለብን ብዬ የማስበው ነገር ነው። ፖላንድ ላይ ኬሪየርህን ማሳደግ ይቻላል ወይ ይላል አ ቅድምም ብየዋለሁ። እኔ ያው ለምሳሌ ስለ ራሴ እንደነገርኳችሁ ነው። አሁን ለምሳሌ ካሪየሬ ያደገበት እንትን በጣም ኤክስፖኔንሻል ነው፣ በጣም በአጭር በሚባል ጊዜ ውስጥ ማለት ነው እና አሁንም ደግሞ ላይክ የተሻለ ነገር ካምፓኒ ውስጥ መሆኑ በዓመት ውስጥ ፖዚሽን የማሳደግ ኦፖርቹኒቲዎች አሉ፣ ራስን የማስተማር ኦፖርቹኒቲዎች አሉ እና ከዛ ውጪ ደግሞ በጣም ፖላንድ ላይ የተሻለ የሚያደርገው ነገር ብዙ የኢንተርናሽናል ድርጅቶች አሉና ብዙ ኦፖርቹኒቲዎች አሉ ሶ ኬሪየርን በጣም ኢዝሊ ለማሳደግ እንደውም ከሌሎች ዩሮፒያን አገር የተሻለ ነው ብዬ አስባለሁ። ፖላንድ ላይ ለመኖር ጥሩና መጥፎ ጎኑ ምንድነው? ሰው ከመጥፎ ጎኑ ብጀምር መጀመሪያ ላይ ፖላንድ ላይ ለመኖር እኔ መጥፎ ነው ብዬ የማስበው አንዱ ነገር ቋንቋ ነው ሰ ምክንያቱም ቅድም እንዳልኩት ፖሊሽ ቋንቋ በጣም ከባድ ነው እና ቋንቋ ካልቻላችሁ ኢዝሊ ከፖፕሌሽኑ ጋር ላይክ ምንድነው የሚባለው መደባለቅ ትንሽ ልትቸገሩ ትችላላችሁ። ምክንያቱም እዚህ ሀገር ያሉ ሰዎች ይሄንንም ልድገሞ ምክንያቱም በጣም የሆኑ ክሎዝድ የሆኑ ሰዎች ናቸው። በራሳቸው አለም ላይ የሚኖሩ ሰዎች ስለሆኑ ቋንቋ በጣም አስፈላጊ ነገር ነው። ከዛ ውጪ ደግሞ ሌላው ከረንሲያቸው ዝሎቲ ነው። ከዩሮ አንጻር አሁን ላይ አራ ብር ከምናምን መሰለኝ። ስለዚህ ከረንሲው ትንሽ ስለሆነ ደግሞ ኢንካሙም ከሌሎች ዩሮፒያን አንጻር እርቅ ትንሽ እዬ ነው። ሶ ይሄ እንደ ዲስአድቫንቴጅ የምቆጥረው ነገር ነው። አድቫንቴጁ ወይም ደግሞ ጥሩ ነገሩ ደግሞ ፖላንድ ላይ ስትኖሩ አንድ ከምንም ነገር በላይ በጣም ሴፍ ነው። ፖላንድ ላይ በማንኛውም ሰዓት ገብታችሁ በማንኛውም ሰዓት ላይ የትም ልትገቡ ልትወጡ ትችላላችሁ ማንም የሚናገራችሁ ማንም የሚያያችሁ የሚገላምጣችሁ ሰው የለም ሌባ የለም ምናምን ሶ ያ በጣም ደስ የሚለው ነገር ነው ሌላኛው ደግሞ ኑሮ በጣም እርካሽ ነው ገቢው ቅድም እንዳልኩት ገቢው ትንሽ መሆኑ ዲስአድቫንቴጅ ቢሆንም ወጪው ደግሞ በዛው ልክ ትንሽ ነው ሶ ከሌሎች ዩሮፒያን አገር አንጻር ያ በጣም አሪፍ ነገር ነው ሌላኛው ደግሞ ኦፖርቹኒቲ አሁን ለምሳሌ ሌላ ዩሮፒያን ሀገር ብትሄዱ እንደ ፖላንድ ኦፖርቹኒቲዎች የሉ። ምክንያቱም አሁን እዚህ ሀገር በጣም ብዙ ኢንተርናሽናል ካምፓኒዎች እዚህ ሀገር አሉ። እስፔሻሊ ቴክ ላይ የምትሰሩ ሰዎች ከሆናችሁ በጣም ብዙ ኦፖርቹኒቲን ያለው ያው ቴክም ሲኖር ደግሞ ሌሎቹም ደግሞ አብረው ተያይዘው የሚኖሩ ነገሮች ናቸው። እና ይሄ ነው። ከዛ ለኔ እውነት ለመናገር የሆነ ነገር ልበል ብዬ ስላልኩ ነው እንጂ ያው ቋንቋ ለመቻሉ ምናምን ያን ያህል እንደመጥፎ የምንቆጥረው ነገር አይደለም። ሶ ፖላንድ ላይ መኖሬን እኔ በጣም ነው የምወደው፣ ደስ የሚል ሀገር ነው። ሌላ ዩሮፒያን ካንትሪዎችን ለመጎብኘት ቀላል ነው ወይ ይላል። አዎ፣ ይሄ በቃ አሁን ለምሳሌ አንድ ሰው የመኖሪያ ፍቃድ ካለው ፖላንድ ላይ ወይም ደግሞ ቫሊድ ቪዛ ካለው ይሄ ሻንጋይን ዞን የሚባሉትን ማንኛውም ሀገር ላይ ትኬት ቆርጦ ደስ ባለው ሰዓት ብድግ ብለው መሄድ የሚችለው ነገር ነው። ፖላንድ ላይ የመኖሪያ ፍቃድ ማግኘት ቀላል ነው ወይ? ይላል። ፖላንድ ላይ በሶስት አይነት መንገድ የመኖሪያ ፍቃድ ማመልከት ይቻላል። የመጀመሪያው ተማሪ ስትሆኑ ስቱደንት ፐርሚት፣ በስቱደንት ፐርሚት ወይም ደግሞ ተማሪ ስለሆናችሁ ማመልከት ትችላላችሁ። ሁለተኛው ደግሞ ልክ ትምህርታችሁ እንደጨረሳችሁ ስራ መፈለጊያ የመኖሪያ ፍቃድ የሚባል አለ፣ የአንድ አመት ይሰጣችኋል። ሶስተኛው ደግሞ ስራ ካላችሁ የስራ ፍቃድ ነው ያለው ሶ ይህንን ማግኘት ካመለከታችሁ በኋላ እውነት ለመናገር ። በጣም ላይክ ለኔ አስቸግሮኝ ነበር። እኔ ሪዘደንስ ፐርሚት ለማግኘት ከሁለት ዓመት በላይ ፈጅቶብኛል። መጀመሪያ ያመለከትኩት ፍሩስላቭ ነበር፣ ከዛ ወደ ዋርሳው መቀየር ነበረብኝ በስራ ምክንያት። በጣም ዝግ ያለው ከሁለት ዓመት በላይ ነው ፈጀብኝ። ግን ለሁሉም ሰው ደግሞ እንደዚህ ነው ማለት አይደለም እና ከተማቱ ከተማ ይለያያል። ለምሳሌ ዋርሳው ላይ በስድስት ወር ምናምን ያልቃል፣ ፍሩስላቭ ላይ በሁለት ዓመትም ላይ ያልቀላችሁ ይችላል ምናምን ሶ ኢትስ አ ቢት እንደዚህ እንደዚህ የሆነ ነገርና ቻሌንጂንግ የሆነ ነገር ነው። እሺ፣ ፖላንድ ላይ ወይዘሩ ከባድ ነው ወይ ይላል። የፖላንድ እዚህ ወይዘር ያው ከባድ ነው፣ በተለይ ደግሞ ከኢትዮጵያ ለመጣ ሰው በጣም ነው የሚከብደው። ሲሞቅም በጣም ይሞቃል፣ ሲበርድም ደግሞ በጣም ይበርዳል። አሁን ለምሳሌ ዛሬ እንደምታዩት ደግሞ ወይዘሩ በጣም ነው የሚቀያየረው። አሁን ፀሐይዋ ትወጣለች፣ ከዛ ደግሞ መልሳ ትጠፋለች። ምናምን ያው እንግዲህ እኔም በቲሸርት ስታዩ ምናምን ሁሌ እንዲህ እንዳይመስላችሁ፣ ከተወሰነ ጊዜ በኋላ ደግሞ ካፖርቴ ለብሼ ምናምን ነው የምንቀሳቀሰው። የኢትዮጵያን ኮሚኒቲ አለ ወይ? ፖላንድ ላይ አሁን ላይ በጣም ብዙ ኢትዮጵያውያኖች አሉ ያው ከኢትዮጵያ መተው ወደ ሌላ ሀገር ከሚሄዱት ውጪ እዚህ የሚተርፉ ብዙ አሉ ግን ያው ስትሮንግ ኮሚኒቲ አለ ብዬ አላምንም እዚህ ያለው ሰው አብዛኛው ወጣቱ ሜቢ መሄድ ስለሚፈልግ ምናምን ምንም አይነት ኮሚኒቲ ቢልድ የሆነ የለም በጣም ከሀገር ከወጣን በኋላ እሱ ላይ ሰነፍነን ከዛ በተጨማሪ ግን ድሮ የመጡ በፊት ላይ ከ30 ዓመት በፊት ምናምን ፖላንድ የመጡ ሰዎች ኮሚኒቲ ያላቸው ሰላም የሚባል አሶሲዬሽን አለ ፖላንድ ላይ ቸርችና ሞስክ አለ ወይ ፖላንድ ላይ አሁን ለምሳሌ ስለ ኦርቶዶክስ ቤተክርስቲያን ብናወራ የኦርቶዶክስ ቤተክርስቲያን የለም፣ ግን አሁን ለምሳሌ የኦርቶዶክስ ላይ በወር አንዴ ቅዳሴ ይካሄዳል። ኮሚኒቲ አለ፣ ትምህርቶች አሉ፣ የተለያዩ ነገሮች አሉ በኦርቶዶክስ ቤተክርስቲያን አንፃር። በፕሮቴስታንትም ደግሞ ሰው ይሰባሰባል፣ የራሱ ትምህርት ፕሮሰሶች አላቸው። የዛሬው ቪዲዮ ይሄንን ይመስል ነበረ። አስፈላጊ እና ጠቃሚ የሆኑ ጥያቄዎችን እንደመለስኩላችሁ ተስፋ አደርጋለሁ። ከዚህ በተጨማሪ ደግሞ ሌላ ስለ ፖላንድ ማንኛውም ማወቅ የምትፈልጉት ነገር ካለ ወይም ደግሞ ጥያቄ ካላችሁ ማለት ነው፣ ኮመንት ላይ ማስቀመጥ ትችላላችሁ። እንግዲህ ሁላችሁም ቤተሰብ ለመሆን ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ፣ ኮመንት፣ ሼር ማድረግ እንዳይረስ።